ፓርቲያቸው ያስቀመጠው የዕድገት ግብ እንዲሳካ ከፍተኛ ጥረት እያደረጉ መሆኑን የተለያዩ ዞኖችና ወረዳ የብልጽግና ፓርቲ አመራሮች ገለጹ። በዓመቱ ያጋጠሙ ፈተናዎችን በመቋቋም በተከናወኑ ተግባራት ሕብረተሰቡን ተጠቃሚ የሚያደርጉ ለውጦች እየተመዘገቡ ስለመሆኑም ተናግረዋል። ሰለሞን ዘመኑ የምዕራብ ጎንደር ዞን የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ ወይዘሮ ደመቅ አበባው እንደሚያስረዱት ብልጽግና ፓርቲ ለለውጥ ያስቀመጣቸው ግቦችና አቅጣጫዎች እንዲሳኩ በዞናቸው በተደረገ ጥረት ለውጦች ተመዝግበዋል። በተለይ በአራት መስኮች በፖለቲካ መስክ፣ በውጭ ግንኙነትና በማህበራዊ ልማት መስክ፣ በኢኮኖሚ መስክ አቅጣጫዎች ተቀምጠው እነዛን አቅጣጫዎች ተግባራዊ ለማድረግ ርብርብ ሲያደርግ ነበር። መዋቅራችን ከላይ እስከታች ያለው የአመራር የህዝብ አደረጃጀት እነዚህን አቅጣጫዎች ተፈጻሚ ለማድረግ ስራዎች ሲሰሩ ቆይተዋል። በዚህም አበረታች ውጤት የተመዘገበበት ሁኔታ ነው ያለ። በተለያዩ ዘርፎች የተመዘገቡ ለውጦችንም ጠቅሰዋል ወይዘሮ ደመቅ። ለአብነት በፖለቲካው መስክ ብንወስድ በዞናችን አሳታፊ፣ ሁሉን አቃፊ የሆነ የፖለቲካ ስርዓት እና ዲሞክራሲን ለመትከል አስበን ስንንቀሳቀስ ቆይተናል። በዚህም ሁሉን ማህበረሰብ የሚያሳትፍ ማህበራዊ መሰረቶቻችን የሚያሳትፍ ሁሉንም የፖለቲካ አካላት የሚያሳትፍ የፖለቲካ ስራዎችን ስንሰራ ቆይተናል። በዚህም ማህበረሰባችን በእጅጉ ደስተኛ ነው። የደቡብ ጎንደር ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ መንበር ክፈተው በበኩላቸው ፓርቲው የሕዝብን ጥያቄ ለመመለስና ችግሮችን ለመፍታት ባስቀመጠው አቅጣጫ መሰረት በተከናወኑ ተግባራት እንደ ፓርቲ ለውጦችን አስመዝግበናል ብለዋል። በልማት ትልልቅ ፕሮጀክቶች እንዲፈጸሙ ተደርጓል። ሰላምን ለማምጣት የሚደረጉ ከፍተኛ ጥረቶች አሉ። በማህበራዊ ጉዳዮችም ቢሆን ህዝቡ ከኑሮ እንዲለወጥ፣ እንዲሻሻል ኢኮኖሚ አድጎ የበለጸገች ሀገር እንድትኖር በማድረግ በኩል ሰፋፊ ስራዎችን ሲሰራ መቆየቱ ይታወሳል። እነዚህ ትልልቅ ስራዎች ደግሞ ህዝቡ ይሁንታ የሰጣቸው በአጭር ጊዜ ተጀምሮ በአጭር ጊዜ የተጠናቀቁ ለህዝቡም እርካታ የሆኑ ፕሮጀክቶችን ማንሳትም መጥቀስም ይቻላል። በዞኑ የህብረተሰቡን ተጠቃሚነት ለማረጋገጥ ዘርፈ ብዙ ስራዎች መከናወናቸውንም ገልጸዋል። አቶ መንበር ፓርቲያችን ባስቀመጣቸው አቅጣጫዎች መሰረት በአካባቢው ሰላምን ለማሳደግ፣ በግብርና ክፍለ ኢኮኖሚው ምርትን ለማሻሻል የሰብል ምርቶች እንዲያድጉ፣ የበጋ መስኖ ስንዴን ማለማመድ፣ የምርት ውጤት እንዲኖር ማድረግ፣ የግብይት ስርአቱን በማሻሻል ኑሮን ለማሻሻል የተደረጉ ጥረቶችም ብዙ የሚታዩ ክስተቶች ናቸው። የአካባቢው ህዝብ የሚጠይቃቸውን ጥያቄዎች በወቅቱ ለመፍታት በተደረገ ጥረት ውጤት ተመዝግቧል ያሉት ደግሞ በማዕከላዊ ጎንደር ዞን አለፋ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ወይዘሮ መልሹ መኮንን ናቸው። በርካታ ተግባራቶችን የክልላችን ህዝቦች የአካባቢያችን ህዝቦች የመልማት የመሰረተ ልማት የተለያዩ ጥያቄዎችን በጠየቀው አግባብ ብዙ መሰረተ ልማቶችን ለማከናወን ጥረት አድርገናል። በርካታ ማህበረሰብ ከፓርቲው ጎን መቆም የቻለበት ሁኔታ አለ። ያጋጠሙ ፈተናዎችንም ጠቅሰዋል አመራሮቹ። ያጋጠመን ፈተና እንደሚታወቀው፣ በሙሉ አቅማችን ወደ ልማት እንዳንገባ ከውጭ ኃይሎች በተጨማሪ ደግሞ በውስጣችን የበቀለው ጽንፈኝነት የወለደው ችግር በእኛ አካባቢም የተከሰተበት ሁኔታ ነው ያለ። በዚህ አግባብ የሰው ኃይል፣ የንብረት ውድመት የደረሰበትና ማህበረሰባችን ባለው ፖቴንሻል ልክ ባለው አቅም ልክ እንደ ልቡ ተንቀሳቅሶ እንዳያለማ የተገደበበት የመንገድ እንቅስቃሴ፣ የስራ እንቅስቃሴ እንዳያደርግ የተገደበበት በመሆኑ በኢኮኖሚው መስክ አሁን ካስመዘገብ ነው ድል በላይ እንዳናስመዘግብ ይሄ በውስጣችን የተፈጠረው የጽንፈኝነት ችግር፣ የሰላም እጦት ህብረተሰባችን ከዚህ በላይ እንዳይሰራ በተለይ ደግሞ የትምህርት ተቋማት ሙሉ በሙሉም ባይሆን በከፊል የተዘጉበት ሁኔታ ነው ያለ። የጤና አገልግሎት ተደራሽነት አንዳንድ አካባቢዎች የተቋረጠበት ሁኔታ ነው ያለ። እነዚህ እነዚህ ችግሮች ከጽንፈኝነቱ ጋር ተያይዞ በተፈጠረው ችግር ማህበረሰባችን ላይ በአንድም ሆነ በሌላ የኢኮኖሚም የሰላምም የጤናም ችግር እያደረሰ ይገኛል። ይሄ የጸጥታ ችግር በርካታ ነገሮችን ለማሰናከል ትልቅ ሚና ወስዷል። ለምሳሌ እንደኛ ዞን ከፍተኛውን ስብራት ያጋጠመ በትምህርት ዘርፉ ነው። እንደ ደቡብ ጎንደር ዞን ከአንድ ሺ አንድ መቶ ሰባ አምስት በላይ ትምህርት ቤቶች አሉን። አሁን በስራ ላይ የሚገኙ ትምህርት ቤቶች ቁጥር ከስድስት መቶ የማይበልጡ ትምህርት ቤቶች ናቸው። ያም ሆኖ እነዚህ ትምህርት ቤቶች ውስጥ የሚገኙ የተማሪ ቁጥርም ቀደም ሲል ከነበረው የተማሪ ቁጥር ጋር እኩል አይደለም። በርካታ ተማሪዎች ከትምህርት ገበታቸው ተፈናቅለዋል። አሁን ያሉትን ተማሪዎች ቢሆኑ በወጣ ገባነት የጸጥታ ስራውን ጠንከር አድርገን በሰራን ጊዜ ትምህርት ቤቶችን እያስከፈትን እንሄዳለን። በቀጣይ ሰላማዊ አካባቢ ተፈጥሮ ልማት እንዲከናወን እንደሚሰሩም አመላክተዋል።